ዛሬ በሄርካ ቤት መጥቻለሁና እሷ ያው ዛሬ ዝም ነው የምትለው። ትንሽ ጥፋተኝነት ተሰምታ ከጓደኛዋ ጋር ተጣልታ ነበረ። ዛሬ ላስታርቃቸው ፈልጌ ነው። ጓደኛዋ ደግሞ ያው ታውቋታላችሁ ሲቡ ናት። አልነበረችም እዚህና፣ መንገድ ሄዳ ነበረ። አሁን መምጣቷን ስንነግረኝ ደስ ብሎኝ ያው በእናንተ ፊት ስለነበር ጥሉም የተፈጠረው ዛሬ ደግሞ እስቲ በእናንተ ፊት እነሱን ማስማማት እሞክራለሁ። እና ውድ ቤተሰቦች እንግዲህ ይሄንን ነው የሚመስለው። እሷ ያው በጣም አጥፍታለች፣ እሷን ይቅር ማለት ስላለባት ነው። እና ዛሬ ያው እሷ ዝም ብላለች። ትንሽ እስቲ ያው እንዳያችሁት ከዚህ በፊት አጥፍቼ ነበረ፣ ከሲቡ ጋር ተጣልተናል እና የተጣላሁበትም ያው ምታይ ታውቁታላችሁ ከዲብ ጋር ምናምን ነገር ነበር። በእርግጥ ጥሩ አላደረኩም፣ ግን ደግሞ አሁን ያ ነገር ስህተቱን ገብቶኛል። እሷም ስሜታዊ ሆና ነበረ ያው ታውቁታላችሁ፣ ጓደኛሞች ሲሆንና ነገሮችን አሁን ያው ማሚዬም እሷን ይዤ ስመጣ ያው ብዙም ቢያትለኝም ብዬ አስባለሁ እና ዛሬ እሷን ይዤ መጥቻለሁ። ሲቡን እንግዲህ ደውላላታለች ያው ከመንገድ እንደመጣች ስለደወለችላት እዚህ እንድትመጣ እቀጥራታለችማ። ስለዚህ ሲቡ ስትመጣ እንግዲህ ያለውን ፍቅር እንድትለኝ እናተማግዙ ፍቅር ትለኛለች ብዬ አስባለሁ። ያው ትወደኛለች፣ አጨክንብኝ። ስለዚህ ዛሬ እንግዲህ እስኪ ቅርታ እላታለሁ ማለት ነው። ሲቡ ስትመጣ እቀጥላለሁ እና ቤት ሲቡ እየመጣች ነው። ማየ እንግዲህ ያው እንግዲህ ያው እሷም ልጄ ስለሆነች አንቺም ልጄ ነሽ። እንግዲህ ወይ ሰላም ነው አለን? እግዚአብሔር ይመስገን። ያው አንቺም ልጄ ነሽ ያው እንደ ልጄ ነው ማይሽ ትንሽ በመካከላችሁ የተፈጠረው ቅራኔ በጣም እኔን አስከፍቶኛል እና ዛሬ ደሞ ከመንገድ ገና እንደመጣሽ እንደዚህ አቻኩዬ ያመጣሁሽ መጀመሪያ ያው ይቅርታ ይቀድማል አረ መስማም እና አረ እኔ ልጅ እኔ ልጅ ነው ግን እኔ ደግሞ አስቀድሜ ሰላም ይውረድ በየነ ሽማግሌን ጨምር እንዴ እኔ አልወቃ አይ መቼ ስለሁለታችሁ ምና ስለሆንኩኝ ሌላ ሰው አያስፈልግምና እኔ በጣም እንድትስማሙልኝ ይፈልጋለሁ እና ለዛ ነው እንግዲህ የጠራውሽ። እሻልና ግን ያው እኔ እኔ እንጃኔ ምን ቢሄ እንደሞ የመጣሁት ያው ሽ አንቺን አክብሬ ነው ቃል፣ እናቴ ነሽ። እዚህ ባጠሪኝም ያው ቤት መጥቼ ሰላም ማለቴ አይቀርም ግን ሄርካ፣ እኔ እንጃ ነች እኔ እንዳስከፋችሽ የገባኛል እኮ ግን ቢሆንም ይከፋ መጣይቅ ደግሞ በቤተሰብ ፊት ለፊት ነው የተጣላችሁ። ስለዚህ ለዛ ነው ዛሬ ደግሞ በነሱ ፊት እንድትታረቁ ይቅር እንድትባባሉ እሱ ማለት ነው። ግን አና እኔ እንጃ እኔ ሄርካ ብንታረቅ ራሱ ነው እንደ በፊቱ ነው ጓደኝነቱ የሚያስተናግድ ያለ ቢሆንም ታስቃላ። በኔማ አጨክኝ ነው እንዴ ያላንቻና ማለት እንደ ይጨክናለሁ። ግን አውቃለሁ ያለንን ነገርም አንቺም እንደ እናቴ ሆነሽ እሷም ልክ እንደ እናቴ ነበርሽ፣ ግን እኔ እንጃ እኔ ከሄርካ ማልጠብቃቸው ንግግሮች ከሄርካ ማልጠብቃዎች ሁኔታዎች ቃላቶች ናቸው። እኔ ሄርካ የተናገረችኝ እንኳን በቤተሰብ ፊት ከቤተሰብ ከእንትኑ በኋላ በቃ ነኝ። ከዛም በኋላ ራሱ እዚህ ጋር ከተፈጠሩ ነገሮች በኋላ ራሱ ሄርካን የምትናገረው ነገር እኔ ከሰው ምሰሞው ነገር እኔ በጣም ነው ያስከፈኝ። የሰው እኔ ልጅ አትስሚ አትስሚ። ጓደኝነት መካከል ደሞ ከዚህ በላይ ነገር የሚፈጠራል ከውጭ ደሞ የሚመጡት ነገሮች መስማት የለብሽም ግን ሁለታችሁ ታርቃችሁ እንደ በፊቱ እንድትሆኑ ነው እኔ የምፈልገውና የበፊት ፍቅራችሁ በጣም ያስቀናልና በመሃላችሁ እንግዲህ የገባውን ነገር እሷ በጣም አጥፍታለች። ያው ይቅር እንድትል ነውና ይቅርታ ታድርጋ። አሁን አንቺ በጣም እሷን እንደ በደልሻት ነው እኔ የሚሰማኝ ያው ብዙ ነገሮችን እኔ አጥፍቻለሁ፣ ሲቡ ማለት እኔ ለማውራት አቅሙ ባይኖረኝም ያው አስቀይሜሻለሁ። ግን ደግሞ እኔ አንቺ ላይ ሌላ ነገር ወይም ደግሞ ሰው ጋር እንደማላወራ ጠንቀቃሽ ታውቂያለሽ ያው እና ብዙ ነገር ሰምተሽም ምናምን ሰምቻለሁ ምናምን ብለሽ ደብሮሻል ግን እኔ ታውቂያለሽ ልቤን እዚህ ተጣልተናል። በርግጥ የሚያስቀይም ነገር ብዬሻአለው ተጣልተናል፣ ምናምን በጣም የሚደብር ነገር ተፈጥሯል። በጣም ይቅርታል። እሱ ግን ደግሞ እኔ ሌላ ነገር ምናምን እንዲያደርገች ምናምን ብዬ የማወራውም ሰው የለም ታውቂያለሽ። እና እንዴት እኔ ሲጀምር የኔና አንቺ መርስ እ ወንድ ሊሆን ይችላል እኮ ሲጀምር እንዴት አንቺ ሲቡ እንደዛ አይነት ነገር ልታረቅ ታስቢያለሽ ታረጋለች ብሎ እስቲ እንዴት አንቺ ጭንቅላትሽ ላይ መጣ? እንዴት እንደዚህ አይነት ነገር ያለሽ ቡን በሰዓቱ፣ አንቺም ማለት በሰዓቱ ያለሁበት ነገር ነው። እንዴት ላይም ስለነበርኩኝ በሰዓቱ ደግሞ አንቺን አሁን ማውራት ያስጠላል። ያንን ነገር መልስ ነገሩን እሱን አታንሱ። መልሳቸው ግን በመሀላቸው አሁን ለተፈጠረው እናንተ አንቺም ከልብሽ ተጸጽተሽ ሁለተኛ ዳግም ደግሞ እንደዚህ የምትወጂውን ጓደኛ እንደሚያስከፋ ቃላት መናገር የለብሽም። እንዲ መሆን የለበትም እና ያጠፋቸው ነገር ካለ በስነ ስርዓት ጠይቀች ነው እንጂ ከሷ ጋራ እንደዚህ ቃላት ምልልስ ምናምን መዳረሳቸው እኔ እንደውነት በጣም በጣም ያሳዝነኝ ያለ ነገሩና አንቺ ራሱ በጣም ጥፋተኛ ነሽ። ደሞስ እስካሁንም የቆየው እንግዲህ አንቺ ባለመኖርሽ ነው የኔ ጠርቼ እንደማ

እኔን አክብረሽ ራሱ እዚህ ድረስ መጥተሽ፣ አረ ይቅርታዋን በመቀበልሽ በጣም ደስተኛ ነኝ። ከዚህ በኋላ ደሞ ሁለታችሁ በቃ እንደድሮው እንደነበራችሁ ፍቅር ፍቅራችሁን አድሳጁ እንድትቀጥሉ ነው የምፈልገው። ምንም አይነት የሚያስከፋ ነገር ቢኖር እንኳን ለኔ መናገር አለባችሁ። ሁለታችሁ እዚህ አለም አለባት እንጂ መገረፍ አለባት። አሁን ራሱ መገረፍ ነበረባት። አትቆይ ልምጭ የለም ታላዘጋጀሉ

እና አዲስ ቤተሰቦቼን እንግዲህ ተቀላቀያቸው። ቤተሰብ እንዴት ናችሁ? ይህቺን ቀጫጫ ጓደኛዬን አበረታቷት፣ አይቻለሁ? አበረታቷት። ከዚህም በኋላ ያው ሰንጠንክራ ቪዲዮ እንድትሰራ እናደርጋታለን። ከዚህ በኋላ ማልቀስ፣ መረበሽ፣ ምናምን የለም። እኔና ሀና ከጎኖ አለን አለን አንልለዩ ካታብለ እና በረታታታለን። እናንተ አትልለዩት። ሰብስክራይብ አድርጓት አድርጓት። ሲዳ ማይ እንድታድግ ያው ጀማሪ ናት። ታትተዋት ለቤተሰቦች አደራ ላለሁ እና ሲቡዬ በጣም ነው የማመሰግነው። ማሚዬ ስላስታረቅሽን አሁን በጣም ነው የማመሰግነው። እኔም ደስ ይለኛል ትቅራቸው ስለተመለሰ እና ውድ ቤተሰቦች፣ ዛሬ ለዚህ መልኩ ከሲቡ ጋር ታርቀናል። ዛሬ ደስ ብሎኛል። እንደዚህ አጋ ማዬ አስታርቀናል እና እኔ ደግሞ ይሁን ነገር ላወራሽ ነበረ። እሺ፣ እኔ አሁን ሁለታችሁ ተጫወቱ። ብዙ ደስ ብሎኛል በመታረቃቸው። እኔ ደግሞ ቤት ሄጄ ቡና ምናምን ልበል። እናንተ ተጫወቱና የወደረዳችሁን እንግዲህ ጠብ መጨረሻ ያድርግላችሁ እና ታውቂያለሽ ምንድን ነው ከዴቫ ጋር የተፈጠረውን ነገር ትጠይቅሻለሁ ያልኩሽ እዛው እኛ እራሱ እደውላለሁ ብዬሽ ያለንን ነገር አስከንፈታ ብዬሽ ነው ዝም ያልኩሽ። ምንድን ነው ያስጣላል፣ የተፈጠረ ያለውን ነገር ያስጣላል። ያው ታውቂያለሽ ከአንቺ ጋርም እንደዚያ ሆነ ብዬሽ ነበር ከአንቺ ጋርም የተጣላው የነበረው ግን ከአንቺ ጋርም ተጣልቼ እንደዛ ሆናችሁ ራውን ብዬ ተጣልቼ ሌላም ሴት መታ ስትል ያው እሱ ደግሞ እየሆነ ያለው ነገር ትንሽ ይደብራልና ከዛ በኋላ ደግሞ በቃ መታገልም ይሄን ያህል እንትን ማለትም አለብኝ ብዬ ስላላሰብኩኝ ዝም ብዬ በቃ ነገሮችን ለመተውና ለመራራቅ ወሰንና በቃ ብቻ ተለያይተናል። አይተናል እኔና፣ አይዞሽ ሁሉም ያልፋል። ዴቭንም ብዙ ታክሰሻል፣ ብዙ ምቺው ነገር አድርገሻል፣ አውቃለው። እሱን በእርግጥ በውስጡ ክፋት ያለው ልጅ ነው ብዬ አላስብም። የመጣችሁም ልጅም ምናምን አይቻታለው ብዬ እንዳየሁት ከሆነ እሱ እንደማይፈልጋት ነው ግን ያው ልቡን አንድ ሊያደርግ አልቻልም፣ ምናምን ብቻ እሱም ግራ ገብቶት ነው ያለው። ያው በፍቅረኛሞች መካከል ያለ ነገር ነው መለያየት፣ በእናንተ ምናምን አልተጀመረም እና ልጅም አሁን ተረጋቂ፣ ጠንክረሽ ስራሽን ትሰሪያለሽ። እኔም አሁን ከጎንሽ አለሁ፣ ጠንከርበይ። እንግዲህ ተስፋ የለኝም ማለት በቃ ነገሮች አንዳንዴ የሆነ ሰው በፈለግሽው ልክ ያው ሜይ ቢ ስትፋዝ አይኖርበት ማለት ነው። ኮብ ሰው በፈል በባሰብሽበት አይገኝም ልክ ነሽ። ግን በቃ እኔ አላውቅም ብቻ ሁሉም ነገር ለበጎ ነው ብዬ አስባለሁ እና አሁን ነገሮችን ለማሳለፍ እየሞከርኩኝ ነው። ከማዬ ጋርም እየሰራን ነው እና እንግዲህ ወደ ቤተሰቦችንም ያው ለመጠንከር እየሞከርኩኝ ነው። እግዚአብሔር መዝገን ዛሬ ደግሞ ሲቡመታልኛለች ማለት ከዚህ በኋላ እ ጠናክራለሁ ብዬ ያስባለሁ እና በእርግጥ ያስጠላል። መላችን ላይ ተፈጠረ ያለው ነገር በልጅቷ ብቻ ነው ሰው የሚያስበው ግን ያ እናሱ ብዙ ኔ ናድ ይኖራለን ለሚዲያ አንዳንዴ፣ ሁሉን ነገር ለእናተ ማሳየት ያለብንንም ማሳይተናል። ማሳየት የሌለብንንም ደግሞ ያለያየን ምክንያት አለ። በጣም ትልቅ ምክንያት አለ። ውድ ቤተሰቦች ልጅቷ ናት ብላችሁ እያሰባችሁ ሊሆን ይችላል። ማለት እዚህ ጋር ያያችሁት እሱን ነው። በሱ ተንተርሶ ደግሞ በጣም ለናተም መናገር ያለብን ነገር የለም ማለት፣ መናገር የምናሳውቃችሁ ነገር አይደለም። አንዳንዴ ሁሉንም ነገር ያው ለሰው መናገር ይከብዳልና እኔና እሱን ያለያየን የልጅቷ ብቻ ነገር አይደለም። እሱንም እንድታውቁ ነው የምፈልገው። በጣም ብዙ ነገሮች ተፈጥረዋል። ውጪ ላይ በጣም ብዙ ነገሮች፣ ለሰው ማንናገራቸው በእኔና በሱ መሀል የተፈጠሩ በጣም ብዙ ነገሮች አሉ እና ሁለታችንም ያው ተስማምተን ነው የተለያየ ነው። ተስማምተን ተከባብረን ያው ነው እና ተስማምተን ነው የተለያየ ነው ውድ ቤተሰቦቻችን፣ እናንተ እንደምታስቡ ከእሷ ጋር አይደለም፣ ከእሷ ጋር ብቻ አይደለም። እሷም አለች ግን ከእሷ ጋር ብቻ አይደለም። ተያይዞ ነው ሁሉም ነገር የመጣው አንድ ላይ። እና እንግዲህ ከዚህ በኋላ ያው እመጣለሁኝ ይያስባለሁ እንድታው እንዳበርትኝላለሁ አጠንኩኝ እነሱም የሚያበረትሻል ያጠነክሩሻል ከጎንሽ እንደማይለዩ እርግጠኛ ነኝ። እና ተንካራ ልጅ ነሽ። ውድ ቤተሰቦቻችን ዛሬ ከሲቡዬ ጋር ስለታረኩኝ በጣም ደስ ብሎኛል። የምር ከጎኔ ርቃ በጣም ደብሮኝ ነበር። መማክራት ልጅ ናት ያው እና ዛሬ ይህን ይመስል ነበር። ከሲቡ ጋር እንግዲህ ታርቀናል፣ በአዳዲስ ስራዎች እንመጣለን። ውድ ቤተሰቦች የዛሬው ቆይታችን ይሄን ይመስል ነበረ። እስከምንገናኝ ሰላም ቆይ